ሰው እኛ ያው ይሄ ነገር በጣም ስለሚያሳስብ ወንድምዬን ጠርቻለሁኝ። የጠራሁበት ምክንያት እንግዲህ የካርታውን ሁኔታ ለመጠየቅ ቤቱ በሱ ስም ነው ያለው። ሰው እንኳን ስራ ይገባ ብሎ ነው እንጂ ያለው ሁኔታ ማለት ነው። መቶ ከአንቺ ጋር መነጋገር ይፈልጋል ስለነገራቸው ሲሄድም ወደሷ ምንም ያዘዋወረው ምንም አይነት ፋይል የለም። ስቀጥል ደግሞ ክስ ላይ ነበሩ። የወይን እሸትም እንዳወቀች መኖሩ እንዳወቀች እኔ ጋር ምናምን ሰምጦ ሁሉ ነገር እሱም ማለት ነው። ኦኬ። እሺ እሺ። ስለዚህ አሁንም ደግሞ እኔም ጉዳይ አለ። ይሄን ጉዳይ እንትን ባይልኝና እሱም ጨንቆታል አሁን እሷ ፊት ለመቀረቡ በጣም ነው የከበደው። እሺ። ሰላም ሰላም። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ እጅግ በጣም ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦች ያው ሰሞኑን ያለንበትን ሁኔታ ያው ታውቃላችሁ። እንግዲህ ያንን ሁሉ ውጣ ውረድ አልፈን ደግሞ እዚህ ጋር ደርሰናል። ያው ወይኗም ወደ ቤት ትሄዳለች እና ትንሽ እኔ ጋ ያው ለመቆየትም ምንም አስባ ነበረ። ነገር ግን እዛም ደግሞ ያው ነገሮቹ እንዳይበላሹ ቤቱን ባዶ እንዳይሆን እንደገና ልብስም ቅያሬ ይዤ ልምጣ ደርሽ ልመለስ ብላ ወደ ቤት ትሄዳለች። ስለዚህ እኔ ደግሞ ምናሰብኩኝ መሰላችሁ፣ ማለት ያው እንደ ሰውኛ ያው ይሄ ነገር በጣም ስለሚያሳስብ ወንድምየውን ጠርቻለሁኝ። የጠራውበት ምክንያት እንግዲህ የካርታውን ሁኔታ ለመጠየቅ እንደ ሰውኛ እኔ ማለት እንግዲህ አክብሬ ጠርቻለሁኝ። የካርታውን ሁኔታ እሱ ጋር ነው አስቀምጦ ሄደው፣ ወይስ የት ነው ያደረገው? ምን ላይ ነው ያለው? ማለት እቺ ልጅ መቼም ጉዳቷን የማይፈልጉ ከሆነ የእውነት ወንድምየው የሚያስብላት ከሆነ እሱም ደግሞ እንግዲህ ይሄ ነገር ድንገት ነው የተፈጠረው፣ ፈልጌ አይደለም ወደ ውጭ የሚያደርጉት እንዲም የሆንኩት እንዲም የሆንኩት ብሏል ተብሏል። እና ስለዚህ የእሷን ጉዳት ካልፈለገ ካርታውን እንዲያሰጣት ላናግረው ጠርቸዋለኝ ማለት ቤተሰብ። እንግዲህ እሷ በሌለችበት ነው የጠራሁት። ሆን ብዬ ነው፣ ምክንያቱም አንደኛ እሷ እንድትጨናነቅ አልፈለኩኝም። ነገሮቹ በቃ ተስተካክሎ መሆን ያለበት ነገር እንዲሆን ነው ፍላጎቴ። እንግዲህ ነገሮችን አስተካክለን ወደ ጸበልም ወደ ምንም ነው እኔ እያሰብኩ ያለሁት እና እንግዲህ ከእግዚአብሔር ጋር እስቲ ነገሮችን እናስተካክላለን ብዬ ተስፋ አድርጋለኝ። ወዱ ቤተሰብ ትንሽ እኔም ራሴን አማማ አድርጎኝ ራሱ በቃ ልክ አይደለም፣ የእውነት ምክንያቱም ምን ብታረግኖች ልጅ ችል ፈተና ምደርስባት የምለው ነገር ራሱ በጣም አሳስቦኛል፣ የእውነት እውነቴን ነው የምላችሁና ይሄ ነገር ምገባት ልጅ አልነበረችም ማለት ብላ ባለችው አንተ ጥሩ ሽወት ኖር ብላ ብዙ ነገሮችን ባመቻቸችለት ይሄ ሁሉ ነገር መፈጠሩ በጣም ነው የሚያስጠላው። በየጊዜው ደግሞ ሲሆን ሞር በቃ እኔ እንጃ። ያው በእሷም አልፈርድም፣ ግን ደግሞ አንዳንድ እንደ ሰውኛም ደግሞ ሳስበው እንግዲህ አሁን መጥቶ ቀጥታ እንግዲህ የሆነውን ነገር አለመናገሩ ነው እንጂ እውነት እዛ ሀገር ደርሶ ተመልሶ ሳይሳካለት መጥቶ ከሆነ እውነት ነው ሊያሳፍረው ይችላል። እንደ ሰውኛ የሆነ የምሰማው ስሜት ይኖራል። በሱም ቦታ ሆኜ ሳስበው እኔ እንጃ ብቻ አላቅም። ፍርዱን ለእናንተ የትቻለሁ፣ ውድ ቤተሰብ ብቻ ያው እሱን ጣሪቸዋለሁኝ። የካርታዋንና የንብረቷን ሁኔታ ነው እኔ ለማውራት ሌላ ምንም የሚያገባኝ ነገር የለም። አብሮ ይሁን አይሆኑ ስለምለው ነገር ምንም የሚያገባኝ ታሪክ የለም። ነገር ግን ያው እንደዚህ ስትሆን ነገ ከነገ ወዲያ እንዲያደርግ ቢሆን ኖሮ ከማለት ዛሬውን ብጠይቅ ይሻለኛል ብዬ ጣሪቸዋለሁኝ ማለት ነው። እስከ መጨረሻ አብራችሁን ቆዩ። አቤት እግዚአብሔር ይመስገን

ሰላም ነው። እግዚአብሔር ይመስገን። እንግዲህ ካሜራ አለ እንዳይደብርክ። አይ ችግር የለውም። ለምደን ማለት ነው፣ ለምደን ነው። ሰላም ነው። እንደት ነሽ? እግዚአብሔር ይመስገን ማለት ነው። አለን፣ አለን። ወደ ቤት ሄዳለች ትናንትና ሄዳለች። አይ ትንሽ ያው እዛም ያለውን ነገር ውሃ ምንም ስለሚቀዳ ሰውም ልብስ ይዤ ልምጣው ተመልሼ ምናምን ነገር ብለን ሄዳለች እና ያው እናንተም እዚህ ምናልባት ስትመላለሱ ምናምን እሱንም ምናልባት ይዘህ ብትመጣ እንዳትገናኙ በምል ነው እና ያው አንድ ላይ ነው የምንሰራ ያለ ነው ሰሞኑ። እና እና እንዲ ስለው አይ ቢያንስ አንድ ሰው እንኳን ስራ ይግባ ብሎኝ ነው እንጂ እኔ መጣሁትኝ እሱ ማለት ያለ ሁኔታ ማለት ነው። መጥቶ ከአንቺ ጋር መነጋገር ይፈልጋል እሱ በነገራችን ላይ ነገርሽ፣ ነገር እሱ እንዳለ ማለት ነው እና ያው ኢኒሽየቲቭ እንዳወቀች መኖሩን እንዳወቀች እኔ ጋር ምናምን ሰምጧል ሁሉ ነገር እሱ ማለት ነው። እና ያው ግዴታ፣ ያው አንድ ላይ ሆነን ነው የማስበው እንግዲህ፣ ከአንቺ ጋር ሆኜ ያው ያለው ነገር እሱን ማረጋገጥ፣ ወደ ቀድሞ ህይወታቸው እንዲመለሱ ነው የእኔ ሀሳብ ማለት ነው። የአንቺ ሀሳብ አላውቅም እንግዲህ እንግዲህ እሱን እነሱ ሁለታችሁ ይወጡት። እኔ አላውቅም። አንተም ከፈለግ ያ ነገር ላይ ሀሳብ መስጠት ትችላለህ። ነገር ግን እኔ በእንደዚህ አይነት ዙሪያ እንኳን አሁን ላይ ሀሳብ አልሰጥም። እኔ ያው የጠራው በሌላ ጉዳይ ነው ማለት በራሳቸው ጉዳይ ሆኖ እንግዲህ ያው ታውቃለህ፣ ቤቱ በሱ ስም ነው ያለው እና ሲሄድም ወደ እሷ ምንም ያዘዋወረው ምንም አይነት ፋይል የለም። ስቀጥል ደግሞ ክስ ላይ ነበሩ። ክሱም ሳይዘጋ ነው እንግዲህ ሄጃለሁኝ ብሎ ይሄ ነገር ነገሮቹ እንዲሆኑት። ከዛ ስቀጥል ደግሞ እንግዲህ ያው ካርታውም በሱ ስም ስለሆነ የት እንዳደረገ አልታወቀም። አንት ጋ ነው ወይ እሱ ጋ ነው ወይ ዘመድ ጋ አስቀምጦ ነው ወይ ሽጦት ነው የሚለውን ነገር ግልጹ እንድትነግረኝና ንብረቱ በእሷ ስም እንዲሆን በእሷ ስም ይሁን ብቻም ሳይሆን ማለት በቃ ይች ልጅ እርግጠኛ ትሁን ይሄ ነገር አልተሸጠም ተሽጠዋል፣ የምለውን ነገር እርግጠኛ ሆነ እራሷን አረጋግታ እንድትኖር እንደ ወንድምነት ይሄ ነገር የምሰማ ከሆነ ያው፣ ለዛ ነው የጠራሁት። እኔ ደግሞ እኮ በእዛኛው ጉዳይ ያው ይሄን ነገር ከእሷ ጋር አነጋግረሻት፣ እሷን ያለውን ጉዳይ ምናምን ነግረሻት፣ ማለት መፍትሄ ካለ ብዬ ነበር እኔ የመጣሁት ማለት ሁለቱ አንድ ላይ አገናኝተን ምና ቁጭ ብለው ያለው ሁኔታ ማለት ነው በአንቺ በእሷ በኩል ሆነሽ እኔ ደግሞ በእኔ በኩል ሆኖ እሱ ያለን ሁኔታ ማለት ነው፣ አስረድተናቸው በቃ ይቅር ለእግዚአብሔር ተባብለው ያለው ሁኔታ መስሎኝ ነበር፣ ጠሪ ማለት ነው። እውነት ለመናገር እኔ በዛ ጉዳይ እንኳን ምንም አያገባኝም፣ ጌታውን፣ እውነቱን ስነግርህ እንደዛ አይነት ነገር ውስጥ አልገባም እኔ። ድጋሚ መስማማትም ካለባት ራሷ ተስማማ፣ መስማማትም ከሌለባት እሷ መወሰን ትችላለች። ነገር ግን አሁን አእምሮዬን የወቀሰኝ ከዚህም በፊትም ስለዚህ ካርታ ተይ እያልኳት ነው እንደዚህ የሆነው እና እኔ ስለሱ ለመጠየቅ ለማወቅ ነው የጠራሁህ። እኔ ስለዛ ጉዳይ አያገባኝም አሁንም ነገም ከነገ ወዲያም ምልክ ነገር ብናል ያ ነገር ላይ አልገባም። እሺ፣ አሁን ካርታውን ነው የምትይኝ? ካርታው እኔ ጋር ያለ መስሎሽ ነው ያሰብሽው? አልገባኝም። ምን ብሎ እኔ ጋ ያስቀምጣል? ሲጀመር ሲሄድም ራሱ እኮ እኔ ስራ ነበርኩኝ። እንደውም ለምን ስቀበልህ ለምን እኔ ጋ ደወልክ ብዬ ራሱ ትናድጃለሁ። በሱ ጋ ማለት ነው ተጣልተናል፣ ከሱ ጋር ራሱ ምክንያቱ። ሲሄድም እየተቆጣሁት ነበር። ይሄ ነገር ጥሩ አይደለም፣ አይጠቅምህም ምክንያቱም ወንድ ልጅ አረብ ሀገር፣ ከባድ ነው ማለት በእኔ በሚስቴን በኩል ወይ እሸትም ስታወራ ስለምሰማ ገብቶሻል። ይሄ ሁሉ ነገር ለአንተ ጥሩ አይደለም። አረብ ሀገር አንደኛ ነገር ኪንታሮትም አለብኝ ያመኛል ሲል ስለነበረ፣ ያ ነገር የሚባሰ በሽተኛ ነው የምትሆነው ብዬው ነበረ። እምቢ ብሎ ሄደ። የሚገርምሽ ነገር እኔ ጋር ምንም አይነት ያስቀመጠው ካርታ የለም። ደብቀት ነው እንጂ ከአንተ ውጭ የትም ሊወስድ አይችልም ማለት ነው አይ ብትደብቅም፣ ልክለቅ ግን እንዲሁ መሬቱን ሽጦ አልተሸጠም ቤቱ። እስኪ ሁኔታውን እንዴት ግራ ገባኝ። እሱ እኮ ለሚስቱ ለማንም ለእኔም እኮ ድብቅ ነው ውስጥ። የሚገርምሽ ነገር ውስጥ ግልጽ አድርጌ አንዴ ያዝኩት ጨበትኩት ስል ድጋሜ ደግሞ በዚህ በኩል የሆነ ጉዳይ አገኝበታለሁ፣ በዚህ በኩል ደግሞ የሆነ ጉዳይ አገኝበታለሁ። እውነቴን ነው የምነግርሽ እና እኔ ከብዶኛል። የእሱ ሁኔታ ራሱ የተጨበጠ ነገር የለውም። አሁን ካርታውን እኔ በእርግጥ አላወራሁትም እሱን አሁንም ደግሞ አውራው ካልሽኝ ያለውን ሁኔታ ማለት ነው እንግዲህ ወይ አሁን ያመጣው ሻንጣ ውስጥም ምናልባት አሁን ልብሱም ምኑም ሻንጣውም እኔ ጋር ነው ያለው። ምናልባት እዛ ውስጥ ደምቆትም ከሆነ አይቼው እነግርሻለሁ። እውነት ለመናገር ቆይ ቆይ ቆይ እንጂ እኔ ጋር አላስቀምጠም ካርታውን፣ ግልጽ ለመናገር ማለት ነው። መልካም ነገር ካሰበሱ እውነት አረብ ሀገር ሄዶ ለመስራት ከሆነ ከመጀመሪያው ካርታውን መደበቅስ ምን አስፈለገ? ለምንስ ነው ያሸሸብሽ? ሚስጥር ነው ፍቃዱ፣ ፍቃዱ፣ ከባድ ነው ነው። ታዲያ ከዚህ ሰው ጋር እንዴት እናስታርቃት ትኖር እያልክ የምትለኝ አንተ አሁን ምን ታዲያ ምን መፍትሄ ያለው ታዲያ? እሷም የልጅነት ባለው ነው። ብዙ አመት አሳልፈዋል። አንቺንም ከማዋቋ በፊት ብዙ አመት ሆኗቸዋል። ቢያንስ አሁን እ ወረ ወደ ሀያ ዓመት ምናምን ሆኗቸዋል። እግዚአብሔር ነው ልጅ ያኔ የመጀመሪያው ልጅ እንትን ከተባለ በጉባ ጊዜ ጀምሮ ነው እንግዲህ እነሱ የክርስትና ጊዜ እኛ ጋር ነበሩ። ከዛ ወዲ ነው እናንተ ስለምን ወደ ትዳር አትቀሙ ብያቸው እንደገና ወደ ቁም ነገር ገብተው ያው ዛሬ ነገ እየተባለ ያው እሱ ፀባይ አንዴ እንደዚህ ላ እንደዚህ ላለ እንጂ እንግዲህ አሁን አሁን ደግሞ ሄደው መቷል። እንግዲህ አሁን ደግሞ ምናልባት ያለው ሁኔታ ሀሳቡንም የተሻለ ሀሳብ ሊኖረው ይችላል። ምክንያቱም እኔ አሁን እንዳየሁት ከሆነ ብታይ፣ እግዚአብሔር ነው በቃ አንገቱን ስብር አድርጎ ነው ያለው። ያው እንግዲህ አሁን እንግዲህ ያረመው ይመስለኛል። አሁን በካርታ ባልሽበት ጉዳይ እኔ እንዳልኩሽ አንተ እኔ ጋ ስላለ ፈትሻለሁ። እንደገናም ደግሞ እስቲ ቁጭ አድርጌ አልተረጋጋም እኮ ብታዪው፣ ግን እቤት በቃ እኔ ላለማስቸገር ብሎ ስራ ብሎ ከእኔ ጋ ይወጣል፣ ስራ ብሎ ከእኔ ጋ ይመለሳል። ስለዚህ አሁን ባለው ሁኔታ ይሄን ነገር ለመጠየቅ ቀስ እያልኩኝ ይሄ ከሆነ የተረሽን ጉዳይ ማለት ነው። እንጃ ጌታዋን፣ እኔ እውነት ለመናገር አታቅም ብዬ ለማለት እከብደኛል። ምክንያቱም አንድ አምኖ የመጣው ወደ አንተ ነው። ከዚያ ስቀጥል ደግሞ መጀመሪያውንም አንተ ጋ እንዳደረገን ስሜት ነው እየተሰማን የነበረው እና ብቻ እውነት ይህም እውነቴን ነው ምልክ። አንተም ሴት እህት ኖራልና መቼም በዚች ልጅ አስጨክን ምንም አልጨክንም። የእውነቴን ነው ምልክ ለምን መሰለኝ ጥሩ አይደለም። ለምክንያቱም ነገ ከነገ ወዲያ በልጆች የሚመጡብክ ነገሮች አታውቅም። እና እሷ ጠይቂ ብላሽ ነው፣ ስለ ካርታ ሁኔታ እሷ የምታስብበት ሰዓት ላይ አይደለችም። የሚገርምህ ነገር ነገር ግን አንተ ጋር ከሆነ ደህና ነች። ግን ተሽሏታል። ሁለተኛ ቀን ሆነ። ኦኬ፣ በቃ ችግር የለውም። ለማንኛውም የኔም ጉዳይ አለ አንቺ ጋር ሆኔ መትቼ የመጀመሪያ ለእሷ ጋር ሀሳቡን ከመግለጽ በፊት ሁለታችን ያለውን ሁኔታ ብቻ አደርገ ማለት ነው። ከብዶኝ ነው ወደ እሷ ሄድ ይሻላል። የመጣሁት መስል ባለፈው ሰራችሁትን። ስለዚህ አሁንም ደግሞ የኔም ጉዳይ አለ ይህን ጉዳይም እንትን በይልኝ እና እሱም ጨንቆታል። አሁን እሷ ፊት ለመቀረብ በጣም ነው የከበደው ቁቶሻል ምን ምን ጉዳይ ያለክ? ማለት አልገባኝ። ምናስታርቅእሁለቱ አልኮበ አንተ አንተ አልገባበትም እኔ አሁን ማድረግ ያለብኝ ነገር ብኖር በቃ እሷን ትሪት ማድረግ የእሷን ጤና መጠበቅ ነው፣ ይሄን ነው ማስበው ነው አገባኝ ጉዳይ አጣራላት እሱን ችግር የለውም ማጠረለኝ፣ ምን ያደርገዋል ብለሽ ነው? አይሄድም ካርታው። እኔ በፊትም አልጠየቅሽኝም፣ ማለት ይህን ጉዳይ አላውቀውም እንጂ እንትን ብትይኝ፣ ያው ጠይቄ ያለውን ነገር እንትን። የመጀመሪያ ቀን ነው እንደዚህ ስትይኝ፣ ካርታው ሁኔታ እንዴት ነው ብለሽ ስለዚህ ችግር ቢያንስ አሁን ይህን ሳምንት እንትንቃል ቢያዝ እንኳን አካባቢ ምናምን በዚህ ነገር ቃል አልገባም። ድጋሚ ደግሞ እሱን አይታ እንድትታመም ስለማልፈልግ እሱ ነገር አይገባኝም ነው ምልክ ንብረቷን መጀመሪያ አለመሸጡና መሸጡን ቼክት አድርግ አይሻልም? አንተ የምትጠራጠር ነገር ካለ ኦኬ። ይሄ ልጅ ይሄንን ሁሉ ውሸት ከዋሸ በኋላ ይሄንን ቤት አልሸጠም ለማለት ይከብደኛል። ማፍራደደቀው ነው እኔ በዚህ ምክንያት ነው ብለሽ። አሁን እውነት ለመናገር እኛ ፎቶን በትናለን ስንል አንተ ሮጠክ የመጣክ እንጂ አስበክ እችሊ ተጎድታለች፣ እነዚህ ሰዎች እያሰቡ ነው ብለክ ለእኛ አዝናል። ይሄን ሁኔታውን ሳይ ለምን ወደ ሌላ ነገር ከምትገቡ ብዬሽ ነው የመጣሁት። አፋልጉን እንለጥፋለን ብለን ይሄን ፎቶ ስደርሰን ነው የመጣክ። ዞሮ አስበልን አልመጣክም ነው እያልኩ ያለትን አስበልን ለእኛ እሱ ላይ የሆነ ችግር እንዳይደርስ ብለህ ነው። ከሌላ ሰው ከምትሰሙ እኔ እውነቱን ብናገር ይሻላል። ግን ያው ዞሮ ደግሞ ለወንድምክም ተቆርቅረክ ችግር እንዳይደርስበት ብለክ ነው፣ ያው ወንድምክ ነው። ልክ ነህ፣ ችግር የለውም። ግን አሁን ስለዚህ ስለ ካርታው ስለ ቤቷ ጉዳይ አጣርተ ይሄንን ብትነግረኝ። እሱ ብቻ ሊያስጨንቅሽ አይችልም። እሱ ብቻ ካስጨነቀሽ፣ የኔስ ጉዳይ፣ የአንቺ ጉዳይ ብቻ እያሰብሽ ከሆነ ማ እኮ እንዴት ነው አብረን የምንጓዘው? ማለት እኔ የምፈልገው አሁን ምንድነው ካርታውን ግዴታ አለብኝ።